አሰልጣኝ ገብረ ክርስቶስ ከተከታታይ የአምስት ጨዋታ አቻ በኋላ ዛሬ ተሸንፋቸዋል፣ እንዴ ነበረ ጨዋታው? ጨዋታው መጥፎ ነው። ኮሮና ልን አንችልም፣ ምክንያቱም ተጫወተን ብንሸነፍ እንኳን ጥሩ። ከግቦቹ በኋላ የተሻለ ነገር ለመንቀሳቀስ ሞክረናል፣ ግን ጎደሎ በመሆናችን ወደ ፈለግነው ኤሪያ መምጣት አልቻለም። የፀሐዩ ክብደት ተጫዋቾቻችን መንቀሳቀስ አልቻለም፣ በግልጽ ይታያል። ይሄ እና ያ ነው። አው ከወትሮ በሁሉም ረገድ መቻል መቻልን ነው አይመስልም፣ ዛሬ እንቅስቃሴው የቁጥር ማነሱ እንዳለ ሆኖ፣ ምንድነው ከእንቅስቃሴ ዛሬ ወርዳችሁ እንድትመጡ ያደርጋችሁት? ጨዋታውን የማሸነፍ ፍላጎቱ የቀነሰው ለምንድን ነው? ጨዋታ ፍላጎት መቀነስ አይደለም። እኛ ለማንም ቡድን እኩል ነው የምንሰጠው ግምት። ነገር ግን ያለው የጨዋታ የሄድንበት መንገድ እና የመጀመሪያውን ጎል ስናስተናገድ የነበረውን ስህተት ለማረም የወሰድነው መንገድ ነው ለስህተት እንደገና ይከተታል እና ከፀሐይ ሙቀት ጋር የፀንሳ ጨዋታ በጣም ከባድ ነው። አሁን እዚህ ላይ እኛ ደግሞ ይህን ጨዋታ ስንጫወት ይሄ የመጀመሪያው ይመስለኛል፣ እንደውም ባሊሳሳ እና ያ ይመስለኛል ትንሽ የከበዳቸው። አሰልጣኝ ገብረ ክርስቶስ መቻልን ይበልጥ ዘንድሮ ስትመራው ካለው ሁሌም እንደምጠይቅ ነው፣ ተጫዋች ስብስቡን ብዙዎች ለዋንጫ ገምተውት ነበረ። እንዳሰብኩ የዘንድሮ ዓመት ውድድር ሄዶልኛል ታስባል? እንዳሰልጠኝ እኔ በመጀመሪያ መጥፎ ገማሾች ጥሩ ሊገምቱ አይችሉም። ምክንያቱም የኛን ስብስብ የምናውቀው እኛ ብቻ ነው። ምንድን ነው ያለን ስብስብ? እስቲ ንገረኝ። ከኋላው አስቻለው አለ፣ ፕሪክ ቦንግ አለ፣ አለም ብርሃን ይግዛው መስመር ላይ አለ፣ እነ ዮሴፍ ታረቀኝ እና አማኒል እና አብዱልከሪም ወርቁ። አሁን አብዱልከሪም ወርቁ አማኒል እያሳልን አለሁ። በምክንያቶች እናርፋለን። ጥቂት ጉዳቶች ያሳርፉናል። እነዚህ ነገሮች መታረም አለባቸው። ምክንያቱም እኔ ተጫዋች ለጉዳት ቅድሚያ እንሰጣለን በእኛ ቡድን ውስጥ ምንጊዜም። ምክንያቱም ተጫዋቹ ሲኖር ነው። ምክንያቱም ተጫዋች መጀመሪያ፣ ውጤት ሁለተኛ ነው። ሁሌ ምን የማምነው ተጫዋች ሲኖር ነው። ነገር ግን አሁን በብዛት ነው ጉዳት። ለምሳሌ አመጣን ካልናቸው ውስጥ ሶስቱ የሉም። አራት አምጥተ ሶስቱ የማይጫወትልህ ከሆነ ጉዳቱ ከፍተኛ ነው እና ተከታታይ ጫወታና እኔ ያ ነው የምለው። አብዛኛው ግን ያው ይሄ ነው። ከውጤት መራጋት ተያይዞ ጫና ውስጥ ነው ብለታሰባል። እግር ኳስ አሰልጣኝ ከጫና ውጭ ሆኖ አያውቅም። ውጤትም ማምጣታ ለቀጣይ ጨዋታ ጫና አለብን። እንኳን ከጨዋታ ወጣ ይሄ ከጨዋታ እንኳን ውጤት ሳታመጣ ይቅርና እያሸነፍክ መሪ ሆነህም ጫና ውስጥ ነው፣ ከጫና አትወጣምና ጫና ውስጥ የለውም የሚል ሰው ውሸት ነው ለኔ። እና ጫናው ምንድነው ውጤት ለማምጣት በየቀኑ የምታደርገው እንጂ እንዲሆን እንዲሆናለሁ እንዲሆናለሁ ብለ አይደለም በእግር ኳስ ውስጥ እነዚህ ሊሆኑ የሚችሉ ነገሮች ይሆናሉ። በራሳቸው ደትና ያ አደለም። አመሰግናለሁ አመሰግናለሁ። አሰልጣኝ ሙሉጌታ ምረት፣ እንግዲህ ሀዋሳ ከተማን መምራት ከጀመርኩ ጀምሮ ቡድኑን በብዙ መንገድ መሻሻሎች እንዲያሳይ አድርገዋል። የዛ ማሳያ ደግሞ ዛሬ ሶስት ለአንድ በሆነ ውጤት አሸንፏቸዋል። እንዲህ ነበረ ጨዋታ። ያው ተጋጣሚያችን ያው እንደሚታወቀው ጠንካራ ቲም ነው። እኛ ደግሞ ያለንበት እጅግ በጣም ከባድ ቦታ ስለነበረ ያለን አማራጭ አሸንፈ ወደ ላይ መጠጋት ብቻ ነበር እና ደግሞ ከእግዚአብሔር ጋር ይሄ ደግሞ ተሳክቶልናል ብዬ አስባለሁ። ሀዋሳ ከተማ በዘንድሮ ድራመት ከሁለት በላይ ጎል ሲያስቆጠር መቀሌ ካሸነፈ በኋላ ዛሬ ሁለተኛው ነው። ይሄ በቡድኑ ውስጥ ያለውን ለውጥ ያሳያል። አዎ፣ በእርግጥ እስካሁን በአንድ ጎል ልዩነት ሲጀመር በአምስት ጎል ማግተን አሸንፈናል። በአንድ ጎል ልዩነቶች ነበር እያሸነፍን የመጣ ነው። አሁን ደግሞ ዛሬ ሶስት ለአንድ አሸንፈናል። ምናልባት ከመምራታችን በኋላ እነሱ አንድ ተጫዋች በመጉደላቸው ያን አድቫንቴጅ በመጠቀም ጎሎችን ለማግባት ሞክረናል። ያው ዘንድሮ ትንሽ ጠንከር የሚለው ውድድሩ ከባድ ስለሆነ ያው ሁሉም ሰው ትኩረት የሚያደርገው የያዘውን ይዞ ለቀጣዩ ጌም፣ ለቀጣዩ ዓመት ለመሸጋገር ነው። ትንሽ እያስጠበቅን ጨዋታውን ደግሞ በሂደት ተጫውተን ለማምጣት ነው እና ትልቁ ነገር ሶስት ነጥብ ነው። በሂደት ደግሞ ራሳችን ቅርጻችን እያስተካከልን ከጨዋታም ጋር ከጎሎችም ጋር ለመሸጋገር እየሞከርን ያለ ደረጃቸውን አሻሽላቸዋል። ከሞረድ ስጋት በፍጥነት ርቃቸዋል። ቀሪ ጨዋታዎች አሉ፣ አራት ጨዋታዎች በእነዚያ ምን ታስባለን? ያው አሁንም ተቀራራቢ ማሸነፋችን ትልቅ ነገር ነው። ከታችም ያሉት እየመጡ ስለሆነ አራት ጨዋታዎች አሉ። በዚህ አራቱ ጨዋታዎች አሁንም ትልቅ ትኩረት አድርገን ባሉም ተጫዋቾች የተቻለን ያክል አድርገን አሁን ካለንበት ቲማችንን የተሻለ ቦታ ላይ ያስቀምጠን ለመጨረስ ነው ትልቁ ትኩረት የምናደርገው ነው። ሀዋሳ በከፍተኛ የውጤት ቀውስ ውስጥ ይገኝ የነበረ አንተ ከመጣ በኋላ ቡድኑ ውስጥ የነበረው ጉድለት ወይም ክፍተት ውስጥ ምንድን ነው ቀየርኩ የምትለው በእርግጥ ያው ነጥቡ ትንሽ እንጂ ያሉት ልጆች ጥሩ ናቸው የሚጎሉ ቦታ ሊኖር ይችላል ብዙ ነገር የጨመርነው ነገር የለም ልጆቹ ላይ ጭንቅላታቸው ላይ መስራት ነው ያደረግነው የተጨማሪ ነገር ትንሽ የማይታዩ ነገሮች ከልጆች ጋር አንድ ለመሆን የሚጎሉንን ነገር በጋራ ተመካክረን ከላይ ጀምሮ እስከ ደጋፊ ድረስ ሁሉም በጋራ ሆኖ ዛሬ ለውጦች እንዲመጡ የተደረገውና ከዚህ በኋላ ተያይዘን እስከ መጨረሻው እንዲቀጥላለን ብዬ አስባለሁ። አመሰግናለሁ።